ሰላም ሰላም፣ ወገኖች እንደምን አላችሁ? የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ዛሬ በአቡነ እንድርያስ ትምህርት ላይ ነው የምንቆየው። አቡነ እንድርያስ የለቀቁት አንድ ቪዲዮ አለ። ሙሉ ለሙሉ በእግዚአብሔር ቃል ስናየው ስህተት ሆኖ አግኝተነዋል። እንግዲህ እሱን ቃል እንደ እግዚአብሔር ቃል እንመለከታለን ማለት ነው። ዛሬ ወደ ቪዲዮ መልሳችኋለሁ። ቪዲዮውን ተከታትለን እንመለስ። ተባረኩ። አስተጋባተን እግዝእትነ ቅድስት ድንግል ማርያም እንዘ ውስተ ጽልመት አሎ በጨለማ በድንቁርና በቁራኝነት የፍጥኝ ታስረን፣ ከጨለማ ወደ ጨለማ ከነጻነት ወደ ጉስቁልና ተማርከን የገባንበት የአምስት ሺህ የአምስት መቶ ዘመን ጨለማ ጉዞ የተወገደበት መስጢር ነው። ምን ነገር ዲያብሎስ በጽነቱ ተንኮል የበተነውን ዓለም ቅድስት ድንግል ማርያም ሰበሰበችን፣ ሰብሳቢ የሆነችን ብሏል። ይሰማችኋል አይሰማችሁ? ዲያብሎስ የበተነውን የአዳም ዘር በሙሉ ቅድስት ድንግል ማርያም ሰብሳቢ ሆነች፣ አስተጋባተን ሰብሳቢ ሆነችን ብሏል። ሊቁ ኢራቅልስም መነጋገር ጥሩ ነው፣ መተዋወቅም ጥሩ ነው። የወዳን አለመገናኘታችን። እሺ፣ እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ እንደሰማችኋቸው ነው። እኚህን ጳጳስ እና በዋነኝነት የተናገሩበትን ሀሳብ ነው ዛሬ መሞገት የፈለግኩትና አስተጋብአተነ ቅድስት ድንግል ማርያም እንዘ ውስተ ጽልመት ሃሎነ ብለው ቅዱስ ኢራቅሊስ የጠቀሰውን ከሃይማኖት አበው ነው ጠቅሰው፣ ቅድስት ድንግል ማርያም በጨለማ ውስጥ ያለነውን እኛን ሰበሰበችን ብለው የተናገሩት እና በጣም ሲያብራሩት እንደውም ምንድን ነው ያሉት፣ በጨለማ በድንቁርና በቁራኝነት የፍጥኝ ታስረን ከጨለማ ወደ ወደ ጨለማ ከነጻነት ወደ ጉስቁልና ተማርከን የገባንበትን የ5500 የጨለማ ዘመን የተወገደበትን ምስጢር ነው የምንነግራችሁ፣ ካሉ በኋላ ዲያብሎስ በጽነቱ ተንኮል የበተነውን ዓለም ቅድስት ድንግል ማርያም ሰበሰበችን፣ ሰብሳቢ ሆነችን ብሏል። ይሰማችኋል? አሉ አይሰማችሁም? ለማረጋገጥ ነው እንግዲህ፣ አረጋጋጭ ሆነው ነው ይህንን የተናገሩት። ይሰማችኋል ማለታቸው ማለቴ ነው። ከዛ በኋላ ሊቁህ ራቅሊስ ይህንን ተናገረ። የጎዳን አለመገናኘታችን ነው። መነጋገር መተዋወቅም ጥሩ ነው። ቅናቱ፣ ብጥብጡ፣ አድመኝነቱ የዲያብሎስ መርዝ እኮ ገና አልተነቀለም። መርፌ ቢወጉት ቢወጉትም ቶሎ አይነቀልም ብለዋል። እና እኛም መገናኘቱን እንፈልጋለን። በብርሃም ተገናኝተን ብንነጋገር ቤተ ክርስቲያኗ ትሻሻላለች ብለን እናምናለን። ነገር ግን መገናኘቱን ሁላችሁም አትፈልጉትም። ግን ወደ ሐሳቤ ስመጣ እንዴት ነው ቅድስት ድንግል ማርያም በጨለማ ውስጥ ያለነውን እኛን ልትሰበስበን የምትችለው? በየትኛው አቅሟና ጉልበቷ ነው? እናከብራለን ድንግል ማርያምን። ነገር ግን ይሄ ሥልጣን ለድንግል ማርያም ሳይሆን የተሰጠው ለኢየሱስ ነው። ኢየሱስ ነው ሊሰበስበን የመጣው። መጽሐፍ ቅዱሳችን ሲናገር የሉቃስ ወንጌል ምዕራፍ 13 ቁጥር 34 ጀምሮ፣ ኢየሩሳሌም ኢየሩሳሌም፣ ነቢያትን የምትገድል ወደ እርሷ የተላኩትንም የምትወግር፣ ዶሮ ጫጩቶቿን በክንፎቿ በታች እንደምትሰበስብ ልጆችሽን እሰበስብ ዘንድ ስንት ጊዜ ወደድሁ፣ እናንተም አልወደዳችሁም። እነሆ ቤታችሁ የተፈታ ሆኖ ይቀርላችኋል። ወናሁ ይታደግ ቤት ሕክሙ በድወ ማለት ነው። እነሆ ቤታችሁ የተፈታ ሆኖ ይቀርላችኋል፣ እላችኋለሁ በጌታ ስም የሚመጣ የተባረከ ነው እስክትሉ ድረስ ከእንግዲህ ወዲህ አታዩኝም፤ ብሎ ሉቃስ ወንጌል ምዕራፍ 13 ከቁጥር 34 እና 35 ይናገራል። ስለዚህ ዶሮ ጫጭቶቿን እንደሚሰበስብ ሊሰበስበን የመጣው ኢየሱስ ነው። ነገር ግን ሊሰበስብ የመጣውን ኢየሱስን ጉብኝቱን አልወደዱም ነበረ። አዎ፣ ስለዚህ ቤታችሁ የተፈታይ ሆኖ ይቀርላችኋል ብሎ ይህንን ቃል በኢየሩሳሌም ላይ አወጣ ማለት ነው። ከዛ ኢየሩሳሌም በሰባው ዓመት በጥጦስ ፈረሰች በዚህ ቃል መሰረት። ስለዚህ ሰብሳቢያችን ኢየሱስ ነው እንጂ ድንግል ማርያም አደለችም። አዎ እንዘ ውስተ ጽልመት አልሆነ በጨለማ ያለነውን እንዴት አርጋ ነው እሷ የምትሰበስበው? በጨለማ ያለውን የሚሰበስብ ከጨለማው ሥልጣን ያዳነን ክርስቶስ ኢየሱስ ነው መጽሐፍ ቅዱስ ላይ ልኮ ለዚህ ነው እርሱ ከጨለማው ስልጣና ዳነን ቤዛነታችንን ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ብሎ የሚናገረው ከዚህ የተነሳ ነው እግዚአብሔር ስሙ የተባረከ ይሁን ወደ ቆላሲያስ ሰዎች ምዕራፍ አንድ ቁጥር አስራ ሶስት ጀምሮ ስናይ እርሱ ከጨለማ ስልጣና ዳነን ቤዛነቱንም እርሱንም የኃጢአትን ስሬት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ከጨለማው ስልጣን ያዳነንና ወደ ፍቅሩ ልጅ መንግስት ያፈለሰን ቤዛነቱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግሥት ያፈለሰን። አንድና አንድ ቢቀበሉም ባይቀበሉም ቢዋጥሎትም ባይዋጥሎትም ኢየሱስና ኢየሱስ ይባላል። እሱ ነው ከጨለማው ስልጣን ያዳነን ወደ ፍቅሩ ልጅ መንግስት ያገኝ ያፈለሰን ቤዛነቱንም የኃጢአትን ስሬት ወዳገኘንበት ሰዎች የኃጢአትን ስሬት ሳይቀበሉ ወደ ፍቅሩ ልጅ መንግሥት መፍለስ አይችሉም፣ ከጨለማው ሥልጣንም መዳን አይችሉም። ይህንን ሥራ ለድንግል ማርያም ዞር አድርጎ መስጠት እኮ ወንጌልን አለማወቅ ነው እና እንዘ ውስተ ጽልመት አለሆነ በጨለማ ውስጥ ያለነውን ድንግል ማርያም ሰበሰበችን እንዴት ይባላል ይሄ የኢየሱስ ጥላቻ ነው ኢየሱስን ከመጥላት የተነሳ ለማርያም የለጠፋችሁት ነው ኢየሱስን እንዴት አርጋችሁ እንደጠላችሁ እያሳያችሁ ነው ያላችሁት በጣም ነው የሚያሳዝነው ኢየሱስ ሁሌም ማንጠግበው ከጨለማው ስልጣን ያዳነን ወደ ፍቅሩ ልጅ መንግስት ያፈለሰን ኢየሱስ ነው የኃጢአትን ይቅርታ ወዳገኘንበት ወደ ፍቅሩ ልጅ መንግሥት ያፈለሳል። ከዛም መልስ ደግሞ የቤተ ክርስቲያናችሁ መጽሐፍ ተአምረ ኢየሱስ ላይ እኮ ይሄንን ይናገራል። አዎ አስተጋብአ አነ ሀበትረፍቅ መካነ እስመዝረዋን አግብርቲ ከንህነ አይልም እንዴ? መልካ ኢየሱስ ላይ አዎ። በኃጢአት የተበተንን እኛን ሊቀካናችን ክርስቶስ በፍቅር ሰበሰበን ይላል። ሀበትረፍቅ እስመዝረዋን አግብርቲ ከንህነ የእርሱ ባሮች እንድንሆን በፍቅር ሰበሰበን። በኃጢአት የተበተነውን እኛን በኃጢአት የተበተነውን እኛን መሰብሰብ የሚችል ኢየሱስ እንጂ ድንግል ማርያም አደለችም። ከኢየሱስ ውጭ ሊሰበስበን የሚችል ምንም አይነት ነገር የለም። እንደገና አስተጋባተነ ቅድስት ቤተ ክርስቲያን ብላችኋል። በሕንጸተ ቤተ ክርስቲያን ዋዜማ በመስከረም አስራ ስድስት የሚዜም ብላችሁ ተናግራችኋል። ጊዜ ስለማይኖር ነው እንጂ እናገረዋለሁ። ግን ቤተ ክርስቲያን ማትሰበስበን፣ ድንግል ማርያም ማትሰበስበን፣ የሚሰበስበን አንድና አንድ በኃጢአት የተበተነውን የሚሰበስበን ሊቀ ካህናችን ኢየሱስ ነው። አዎ፣ አስተጋብ አነ ሀበት ረፍቅ መካነ እስመዝሮዋን አግብርቲ ከንነ። የተበተነውን ባሮችህን፣ አዎ፣ በኃጢአት የተበተነውን ባሮችህን ክርስቶስ በፍቅር ሰበሰብከን። ክርስቶስ ያልሰበሰበውን ማንም አይሰበስበው። ይሄ እውነት ይዋጥላችሁ። ይህንን እውነት በግልጽ ስበኩ። ክርስቶስ እኮ ሲሰበስበን በኀጢአት ተበትነን ሞተን የነበርነውን ነው። መቃብራችን ድረስ መጥቶ ከመቃብር ስርዓት፣ ከሞት ስርዓት ፈቶ በሞት ላይ ስልጣን ያለውን ዲያብሎስን በሞት ገልብጦ ሽሮ ነው የሰበሰበን። ይህንን ለአንድ ፍጡር እንዴት እንሰጣለን? ሊያውም ለድንግል ማርያም በጣም ነው የሚያሳዝነው። በጣም አንጠቅማትም፣ ድንግል ማርያምን የሌላትን ነገር የክርስቶስን ነገር ለእሷ ብንሰጥ ከዛ መልስ ደግሞ ይኸው ቅዳሴም አለኝ የቅዳሴ መጽሐፍ አስራ አራቱ ቅዳሴ እዚህ ጋ ምን ይላል? የቅዳሴ መጽሐፍ ላይ ዳግመኛ የዮሐንስ አፈወርቅ ቅዳሴ ቁጥር አስራ ዘጠኝ ላይ ሄደው ይዩ። በእርሱም ከመበተን ከፍ ባለች ሃይማኖት ሰበሰበን ለእርሱ የተሰበሰበ ወገንም አደረገን እርሱን ለማመስገን ወደ እርሱ አቀረበን ይላል። ከዛ ስማችን በሕይወት መጽሐፍ ጻፈ፣ የሙታንንም የሕያዋንንም መታሰቢያቸው በእያንዳንዳቸው በፊቱ ይሆን ዘንድ ብሎ ተናገረ። እግዚአብሔር የተመሰገነ ይሁን። በእርሱ ከመበተን ከፍ ባለች ሃይማኖት ሰበሰበን፣ ለእርሱ የተሰበሰብን ወገንም አደረገን። መሰብሰብ ብቻ ሳይሆን ወገን አደረገን፣ ለማመስገን አበቃን፣ ወደ እርሱ አቀረበን፣ ስማችን በሕይወት መዝገብ ጻፈ። ይሄን ያደረገ ጌታ እንጂ አንድ ፍጡር ድንግል ማርያም አደለችም። ይህንን ውለታውን ነው ልናጠፋ ዛሬ አዋቂ መስለን የምንናገረው። በጣም ነው ያዘንኩት። አድርሱልኝ ለአቡነ እንድርያስ።